ለእሱ ስቲ ቤት ሽልሽ ሸጭ ብለት ነበረው። ምን አባሽ አገባሽ? አይ ምንም ያው እንደዚህ እስክትሆኝለት ድረስ መካሪ ጓደኛ ተሽ ነው ብዬ ነው። ሴት ልጅ አይደለሽ? የማንም ድርዬ እንደዚህ ጨውትብሽ ቆሜ ማየት አልችልም። እኔም ሴት ነኝ። ነግ በእኔ ማለት ነው። እንዴ ትሰምኛለሽ? ቤታ አሁን ሳላንጠባጥበሽ ጥፊ ከሲ ለአንቺ ባሳ ያን ምግብ ነው። አልበላም፣ አልኩሽ እኮ። ቆይ ምንድን ነው ችግርሽ? ምንም ችግር የለብኝም ፍቅር። ግን እናትሽ ምግብ እንደወስድልሽ ጠይቃኝ ነው። ቆይ ለምራሽን ትጎዳለሽ። ምግብ እኮ መብላት አለብሽ ፍቅር። ምን አገባሽ? የሩት አልበቃ ብሎ ጭራሽ አንቺም ተጨመርሽ። አሁን ውጭ ፍቅር። ብላኒ፣ ትኛለሽ። እሺ ተቀበያ። እዛ ማዶ ጋራ ምን ይንጎሻ ጎሻል? እነ ባዘር ናቸው፣ ፊዚክስ ያጠናሉ። ኢትዮጵያ ሀገሬ በጣም ደስ ይበልሽ። ወታደሮች ሁሉ እኛ ሰፈር ናቸው። አረ ያበላኔ ያበላኔ አረ ያበላኔ ያበላኔ አረ ያበላኔ ፓይለት ትወጃለሽ ሲሉ ሰምቼ ሞቼልሽ ነበረ ያበላኔ አረ ያበላኔ ያበላኔ አረ ያበላኔ

ዝም ብሎ ነው። በቃ ሮሚ ልናያት የመጣ ነው። ከኔ ጋር ነው የመጣው። እየሸወድከኝ ባሎ ነው። የታለች ታዲያ? ቀማማ ውስጥ ነች። ታዲያ ቀማማ ውስጥ ከሆነች እናንተ ምን ትሰራላችሁ? አረ ምን ሽኑ። ቅምጥል በቃ ተፋችል እንዴ? ቆይ ምን አገባት እሷ? ዝም በይ። እንደ በጥፍ ማለት ነበር። ቅምጥል በቃ እንሂድ። የትም አልሄድም። ቆይ እኔ ባልመጣ ኖሮ ምን ልታረጉ ነው? ምንም ቲክቶክ ቪዲዮ ይገሰራ። ስሚ አንቺ በረሩ፣ ሁለተኛ ከባሌ ጋር እንዳለሽ አልገባኝም። ማን ነው ባልሽ? ኪንጎ አች ምን ያስገለፍጥሻል እንዴ? አረ ቅንም ጠል በቃ ትጋተቻት በእናትሽ። ቆይ አልገባኝም። አንተ ራሱ ከቅመማ ውጪ ወደ ውጭ ምናምን ስትላል ነበር። ሮማንንማ ይሄ አሹ የተባለ አላስ እያለ ቤት በኩል ወይ በላ አፍኗት ቤት በኩል አገኛታል በቃ ተወኝ። አልተውሽም። አሁን ደክሞኛል። የባሳርክ ሚን። እሺ ምንድን ነው በቃ በጣም የሚቀርተኝ ፍቅር። እኔ በዚህ መንገድ አላሰብኩትም እንጂማ ለመናገር እኮ አንድ ስልክ ጥሪ ነበር። ግን ሁሉንም ነገር እታል ብታስተካክሉ ይሻላል ብዬ ለእኛ የሚጠቅመን እሱ ያንተ ምርጫ ነው። ግን አንድ እኔን እና እናቴን የሚያሳፍር አንድ ነገር ስታደርግ ማየት አልፈልግም። እንደዛ ካደረግክ ግን በጣም ነው ማዝንብ። እሺ ትንሽ ጊዜ ስጭኝ ባክሽ። ለምን ጊዜ ፈለግክ? ብዙ ነገሮችን ማስተካከል ስላለብኝ ነው አደይ። ሁሉንም ነገሮች የማደርገው አንቺን ለማስደሰት ብዬ ነው አደይ። መቼም አንቺን የሚጎዳ ነገር ማድረግ የለብኝም። አንድ ኃላፊነት እንደሚሰማው ወንድ፣ ሁሉንም ነገር አንቺ ደስተኛ እንድትሆኝ ነው ማድረግ ያለብኝ። ቆይ አደይ፣ እንዴት አይኔ እያየ አንቺ የሚጎዳ ነገር አድርጋል? እሺ ደም ገባኝ። ሊዱ እንደዛ አስተላኝ ኮ ስሜታዊ ነው። በቃ ያረጋጋል። አታስቢ አደይ፣ ማንም ፈቀደ አልፈቀደ አንቺን አገባሻለሁ። በጣም ነው የምወድሽ ኮ። እስኪ ልጠይቅሽ፣ እንዴት እንደመውድሽ አይታይሽ? እስኪ ንገሪኝ። አውቃለሁ ግን አንዳንድ ጊዜ ለሁሉም ነገር ትርጉም አጣለሁ። አይ እንደዛ ደግሞ መሆን የለበትም። ልታሚኝና ልትተማመኝ ብኝ ይገባል። እሺ ቅርታ ዴ ነገሮችን ለማስተካከል በዚህ ልክ እየለፋ እንደዛ ማድረግ አልነበረብኝ። በቃ እጠብቃለሁ፣ ቀስ ብለህ አስተካክል። ቆይ ከዚህ ሁሉ ጊዜ በኋላ ምን አባቱ ፈልጎ ደወለ? አውቁ ነዋ ሆን ብሎ ቁስሌ ነካክቶ እኔን ለማሳመም ነው እንጂ ሌላ ለምን ይሆናል። በጣም ባለጌ ሰው ነው። አዎ ማዘሩ በሱ ግደት ልቤ በጣም ቁስሏል። ቁስሌ እንኳን ሳያገግም ሽንፈቴን ስለሚያውቅ ይሁ ተመልሶ መጣ። አይዞሽ ልጄ ሁሉንም ነገር ለፈጣሪ አሳልፎ መስጠት ነው። የሚያነሳሽም የሚሰጥሽም የሚያጽናናሽም ፈጣሪ ብቻ ነው። አንድ አምላክ ሩቅ መሆኑን ጠቀሙ እንጂ አልፋተው ነበር። ቆይምን አባቱ አድርጊ ነው የሚልሽ? ጭራሽ ይደውላል። አስችሉ ደመነሻለች እሱ አይደል ጉዳይ ቤኪ ስልክህን ተሳስተህ ሚሆን እንዳትደውልሽ። በቃ ተወኝ፣ አፈር ብላ ያናድራልኝ። ስልኩን ስልሽ ሁለተኛ እንዳይደውልሽ እነግረዋለሁ። ተው ልጅ አንተ፣ እነሱ መሀል አትግባ፣ ራሳቸው ይጨርሱ። አንተ እንደዚህ ነው እንደዛ ነው ማለት አይለብህ። ለምን አታይም እንዴ፣ እንዴት እንደጎዳት። ቆይ ከዚህ በፊት ያደረገው ነገር አላንስ ብሎት ነው ድጋሚ ደውላት። ወይም ለህ ድፍረት ነው። ተረብሽ የረበሽኳቸው አይደል? በጣም ይቅርታ ቤኪ። አንተ አትጨነቅ፣ እኔ በራሴ መንገድ ፈተዋል። እሺ ይለልኝ። ግን ከዚህ በኋላ ያራሱ ወዳድ እንዲጎዳሽ አልፈልግም። ከዚህ በኋላ ራስሽን ነው ማስቀደም ያለብሽ። እሺ በቃ አንተ አትጨነቅ። ድንገት እንደዚህ ማድረጉ በጣም ስለረበሸኝ ነው። እንዴት አይረብሽም እንዴ? ደውሎ ይቅርታ እንደማለት እንዴት ነሽ ማለት ምን ማለት ነው? ሌላ ካሰብኩት በላይ በጣም ደፋርና ራሱ ወዳድ ሰው። ፍጹምም አላውቀውም ሰው እስካሁን አብረን ያሳለፍነው ነው ነገር በሙሉ ማስመሰል የተሞላበት ነበር። ለሊ ከዚህ በኋላ አዲስ ቤት መጀመር አለብሽ። የላ ከዚህ በኋላ ቢመጣም አይጠቅምሽ፣ የአንቺን ስሜት የሚያሻሽል ነገር አያደርግም። እሱ አውቃለሁ። ካሁን በኋላ ማንን ማዳደው ተላስከባል እንደዚህ ብለሽማ ማ ደምድ ሚ ልጄ። ፈጣሪ ያለውን ላንቺ አዘጋጀውን አንድ ቀን ይሰጥሻል። አይ ማዘሩ ካሁን በኋላ ድጋሚ ለመጎዳት ካልሆነ በስተቀር ምን ያደርግልኛል ብለሽ፣ ሁሉም አንድ አይነት ናቸው ብለሽማ ታስቢ። ለልዬ አንዳንድ ወንዶች ፈጣሪያቸውን የሚያከብሩ የሚፈሩ ከብዙም ቢሆን በጥቂቱ አሉ። ስለዚህ ደግሞ አንቺ አስተዋይ እና በሌሎች ለአንቺ የሚበጅሽን ታውቂያለሽ። ምንም አይነት ፍላጎት የለውም። አንቺ ሳትፈልጊ ምንም የሚሆን ነገር የለም። እሺ፣ በጣም አመሰግናለሁ።

ታዲያ ምን ችግር አለው? ብትሄድ እንዴ። ችግር የለውም፣ ችግር የለውም። ኪንጎም ዳይመንድም ሞላጫ ሌቦች ናቸው፣ ሀገር ያወቃቸው ፀሐይ፣ የሞቃቸው ኋላ። የሆነ ነገር ብትል የማናለ በምታኮ አይደለችም። ደግሞ ኪንጎንም ዳይመንድም ታቃቸዋለ። አላቃቸው አላቃቸው፣ ያውቃቸው። አንተ ዝም እያካበርክ በቃ ተረጋጋት።